ጓደኛዬን አጣዋት እና እውነት ለመናገር ማለት ነው ኢትዮጵያ ካገባው ከባህሬን ጓደኞችን እሷ ብቻ ነበረች። ያረሳች እስክታሪ እውነት እኔ እስካሁን ማመን አቅቶኝ ነ ውዶች። እውነት ለመናገር ሰው እንዶ ታሙ እንኳን አስራ አምስት ቀን አይተኛ ምንንጫን የበአሁኑ ጊዜት በጣም አስፈራኝ። እውነት ለመናገር እና ጓደኛዬን አጣዋት በባህሬን አስር አመት በስደት ተቃጥላ ቀረች። ሰው የለፈችበትን የደከመችበት እንኳን አንድ ቀን አላረፈችበትም፣ እና እሷ አርፋለች። እና እንግዲህ ሁላችሁ በፈጣሪያችሁ በአላህ፣ እሷ ሙስሊም ናት። በአላህ ክርስቲያኖችን፣ በእግዚአብሔር ለእናቷ ስትሉ ሼር አድርጋችሁ ተረድቶ ሬሳ እንኳን ሀገሯ እንዲገባ አድርጉ። አንድ ልጅ አላት፣ አላየችውም። ለስምንት ለዘጠኝ አመት በአይኗም አላየችውም፣ እንዴት እንዳደገ ከስልክ ውጭ ማለት ነው። እና እናቷ ራሱ ከቅርቡ ወዲህ ስልኬን ተቀብላ ቪዲዮ ትደውልኛለች። እና ገጠር ነው ያሉት እና እየደወሉ ሰላም ነሽ፣ እንዴት ነሽ፣ ስታመምም፣ ተሻለሽ ወይ እያሉ እንደ እናት ይጠይቁኛል። ዛሬም እንደተለምዶ ሁሌ በኤሞ ነው የሚደውሉልኝ፣ ቪዲዮ ማለት ነው። ዛሬ ቀጥታ ደወሉና ልጄን አጠዋት አሉኝ። እና በጣም ከባድ ነው። በስደት ያላችሁ እሷ እንዳ ያርፋለች ፈጣሪ እንግዲህ ጀነትን ያውርሳት ነው የሚባለው የሚባለው በእነሱ እንግዲህ ለእናቷ ትመጣለች ብላ ስጠበት ሬሳዋን ሰማች፣ ሞቷን ሰማች። በጣም ከባድ ነው። እንኳን ለእናት ለእኔ ከባድ ነው የሆነብኝ። ሁሌ እንደዋወላለንና ባህሬን ከመጣው ድፍን ሁለት ዓመቴ ያረሳች ጓደኛዬ እሷ ናት። በቀልዱም ከባለቤቷ ጋር ተጣላው ብዬ እንትን ስል ቁጥሩን ስጭኝ እኔ ላውራው እኔ ልምከረው እያለች ከጎን የነበረች እና የዛሬ 15 ቀን ያክስቷ ልጅ ከኢትዮጵያ ወደ ባህሬን እኔ በምልክበት ልጅ እንድልክላት ጠየቀችኝ። እኔ ምሽ ብዬ ተነጋግረን ላከች። ብሩን ሙሉ ወጩን የሸፈነችው እሷ ነበረች ማለት ነው። ከዛ እሷ በገባች በሳምንት ነው በስምንተኛ ቀኗ ታመምኩ አለችኝ። አረ፣ ሐኪም ቤት ነኝ ስትለኝ ምን ሆነሽ ወርቀሽ ነው ናልኳት። እንጂ ምንም ህመም የላትም ስራ ላይ ነው የነበረችውና አሮጊትና ጨቅጫቃና ትለኛለች እና ስራ ላይ ነው የነበረችው። ከዛ ምን ሆነሽ ነው ወርቀሽ ነው ስላት አይ አልወደኩም፣ አሁንማ ሳልማንያ ወግብቻለሁ ስትለኝ፣ ሳልማንያ ማለት ባህሬን ላይ የምታውቁት ያው ትልቅ የመንግስት ሐኪም ቤት ነው ትልቅ ነውና እዛማ የገባሹ ጨክነሽ ደግሞ እኛ ጠፍተን ጠፍቶ መስራቱ ችግሩ ይሄ ነው ውዶች ኑ በቃ ወደ ኑ በቃ ወደ ሀገራችሁ። ነበርነ ሳይበል ላይ አይታድርም። በቃ አያልፍም፣ ያልፍልናል ስንል በራሳችን ላይ እያለፈብን ስለሆነ ኑ ወደ ሀገራችሁ። ቤተሰቦቻችሁ እንደናፈቋችሁ እናንተ እንደናፈቃችሁ፣ እንደዚህ ተለያይቶ እስከ መጨረሻው መቅረት እና ጠፍቶ መስራት ወንጀሉ ብዙ ነው። ይቺ ልጅ ዛሬ አታልፍም ነበረ። የዛ ሀገር መኖሪያ ፍቃድ ቢኖራት ባትጠፋ፣ ታክማ ህመሟ ይታወቅ ነበር። ነገር ግን ጠፍተን ስንሰራ ብንያዝዝ መታወቂያ ስለማይኖረም ብንያዝዝ እያልን ቢያመን ራሱ ሐኪም ቤት አንሄድም ነበር። እኔም ባህሬን ሳለው የኩላሊት ጠጠር አጋጥመኝ ነበር። መታወቂያ ይዤ ወጥቼ ስለነበረ ፓስፖርትም ስለነበረኝ የአንድ አመት ደግሞ ዜን ፈጅቼ ታክሜ ነው ዛሬ ለዚህ የበቃዎት። እንጂ ጠፍቶ ለመስራት እናትየው ጥናቱን ይስጥሽ እንግዲህ ልጅ አጥናቱን ይስጥህ እንግዲህ። እኔ እናትየውን ነገ ከነገ ወዲያ አመጣቸዋለሁ። ያው በሷ አማካኝነት የእርዳታ ጥሪ ማድረግ ነው የሚፈልጉት። ምክንያቱም ዛሬ ኤምባሲ ኢትዮጵያ ኤምባሲ የዚህ አዲስ አበባ መጥተው ነበረ። ወረቀት ምናምን ሰጥተዋቸዋል፣ ፈቅደውላቸዋል ሬሳው እንዲገባና ለዛ ሀገር ያለው ኤምባሲ ጋር ኮንታክት አድርገዋል። ብር ግን የለኝም፣ በእኔ ምንም አይነት ብር የለም ብለው አማዘር የኢትዮጵያ ህዝብ ያው እጃቸውን እጁን እንዲዘረጋላቸው ነገ፣ በሚዲያውም በሁሉም ሚዲያም ቅን ልቦችም አድራሻው የምታውቁ ስልክ ቁጥር የቅን ልቦች ላይም ሀቢባ ላይም ሳራ ላይም እንግዲህ አልቅ ሰው ይለምናሉ ማለት ነው። እና ሬሳው ወደ ኢትዮጵያ እንዲገባላቸው ይፈልጋሉ። የባህሬን ቆንስላም አውቋል ችግሩን፣ ሞቷን እንደተሰረዳ ነው። ያው ኢጃዛቤን ነው የሞተችው ከሐኪም ቤት ወጥታ ደህና እየተራመደች ነበር ከሐኪም ቤት የወጣችው። ነገር ግን የሞተችው ኢጃዛ ቤት ነው። እንግዲህ እንደዚህም አለ አስር አመት በሰው ሀገር ተቃጥላ ሰዓት በላው ሰዓት ቀምሰው ቀረች። ባለፈው ስትታመም ነይ እኔ ነፃነት ነው ምላት ና ነፃነት ነይ ወደ ሀገርሽ ስላት ወደ ሀገሬ አልመጣም፣ አሁን ትንሽ መስራት ፈልጋለው። ቤቴን የመንገድ ዳር ነው ብለው አፍርሰውብኛል አለችኝ ፈርሷን ግማሹ ቤቴ ተወስዷን የምንገርዳን ነው ተብሎ ተወስዷን አለችኝ። እና እንደውም እኔ ነይ ትለኛለች። ጭራሽ ከአመት በኋላ ካላየሽ ለውጥ ከሌለ ኢትዮጵያ ውስጥ መቼም ለውጥ አይኖርም፣ ነይ ምናምን ትላለች። እኔ መምጣት ልጄ ናፍቆኛል መምጣት ብፈልግም ተመልሼ መግባት ስለማልችል ትንሽ ሰርቼ እመጣለሁ አለች። እና እንደዚህ እየተባባልን በመሀል አንኳኩቶ ወሰዳት። እግዚኦ! እኔ ማመን አለማመን ውስጥ ነኝ። እንደተንከራተተች በሰው ሀገር ቀረች። ስራ ስንፈታ በጣም ነው የምትጨነቀው። በቃ እንደኔ አሮጊት ይሆን ህፃን ይሆን ምንም አይነት ስራ ይሆን ስራ አትመርጥም፣ ብቻ ብር ሰርሶ እናገኝ እንጂ ስራ አትመርጥም ነበር እና ኢጃሳ ቤታችን ከአንድም ሁለቴ አንድ ቤት ነበር። ነው እኔ ኢትዮጵያ እስከ ገባ ድረስ አንድ ቤት ነው ኢጃዛ ቤታችን የነበረው። እኔ ነው ወደዚያ ኢጃዛ ቤት የሚወሰድ ከዋት ማለት ነው እና በቃ ከዛ ጀምሮ አልተወችኝም። ኢትዮጵያም ስገባ በየሞን በቲክቶክ ማፈላልጋ በቃ ኢትዮጵያ ቁጥሬን ተቀብላ ትደውልኛል። እንደዋወላለን፣ ቪዲዮ እንደዋወላለን። እንደውም አንዳንዴ ቀልድ ስለምጨምር አረተ ከሰው ማል እንዳታጨውኝ እንዳታወርጂ ነፃነት ትላታለው። እና እኔ እንጃ፣ እንደዚህ የምትቀራረበው ሰው በዚህ ደረጃ በአንድ የሞቱን ስሰቡ ምን ይሰማችኋል? በጣም ከባድ ነው። እሷ አልፋለች። ለቤተሰቦቿ መጽናናትን ለልጇም እንግዲህ መጽናናትን እሷም ለሀገሯ አፈር ያብቃት። ግን የሚያሳዝነው አስር አመት በሰው ሀገር ተንከራታ አንድ ቀን አርፋ ሳትበላ፣ ሁልጊዜ በሰው ቤት፣ ሁልጊዜ በመዳን ቤት እንደተረማጠመጠች እረፍት ሳታገኝ የገዛችውን ልብስ እንኳን በቅጡ ሳትለብሰው መቅራቷ ነው ያሳዝነኝ። እና ጠፍታችሁ የምትሰሩት ውጪ ነገ ዛሬ እያላችሁ ጊዜን አታስረዝሙ። ኑ ወደ ሀገራችሁ የምትናፍቃችሁ እናታችሁን ህዩ። እናንተ የምትናፍቋትን እናታችሁን፣ ቤተሰቦቻችሁን ተገናኙ። ሁሉም ነገር ነግም ስደት አለ። ጤናችሁን ቸክ ተደርጋችሁ ቤተሰቦቻችሁ ጋር ተገናኝታችሁ መልሳችሁ መሄድ ካለባችሁ ትሄዳላችሁ። ነገር ግን ለረጅም አመት እንደተነፋፈቁ እንደዚህ መለያየት በጣም ከባድ ነው፣ በጣም ከባድ ነው። እናቲቱ ልቧ ተሰብሯል። ማውራት አትችልም፣ መናገር አትችልም። ደንግጣለች፣ ልቧ ፈሷል። የእሷ መተኪያ አንድ ልጅ ወልዳልኝ ሄዳለች እንጂ ሌላ ማስታወሻዋን አላቅም፣ አሉ ልጇን ልጥላልኝ ሄደች ቢንደግነቱ ብለው ሰቅሰቅ ብለው ነው የሚያላቅሱት። እና ነገ ከነገ ወዲያ ይመጣሉ፣ ታያታላችሁ። እጅ ነስታ ልትለምን ነው። እግዚኦ ስንትን ሰው ለፍቶ ደክሞ ያልፍልኛን ሲል ገና ሬሳ ተለምኖ ተጭኖ ነው የሚመጣው። እንግዲህ አያችሁ የኛን ነገር ስደተኛ እህቶቼ ነገ ዛሬ አትበሉ። በፈጠራችሁ በሃይማኖታችሁ፣ በቃችሁ ያላችሁን እስኪ መጀመሪያ አራፉና አጣጥሙት። በቃ ኑሮም ይወደድ ሁሉም ይሆን በቃ ናፍቆት የእናት ናፍቆ የእናት ህመም ከባድ ነውና፣ ግቡና ከቤተሰቦቻችሁ ጋር ተገናኙ። ወጣት ነይ ማለት ከንቱ ነው። ሞት በእድሜ አይመጣም። በአስቸኳይ ሆኗል እና ግቡ ወደ ሀገራችሁ ጤንነታችሁን ቼክ አድርጋችሁ መለሳችሁ ትሰደዳላችሁ። እና ሌላ የምለው ነገር የለም። ግቡ ወደ ሀገራችሁ ነው እንግዲህ ው ሪከርዱ ምናምን አለኝ ቆል አዳምጣችሁ እና እኔ እስካሁን አላመንኩም። በቃ በዋሳብ እናወራለን፣ በኢሙ እናወራለን እና ነው እንደዚህ መሆኑ በጣም ነውና፣ ይኸው ነፃነቱ ይሄ ሁሉ የተደዋወል ነው ነው። ይሄ ሁሉ የተደዋወል ነው ነው። ይሄ ሁሉ ሪከርድ ያወራ ነው ነው። ሸር የተደራረግ ነው ነው። ይሄ ሁሉ ከሷ ጋር የነበረን ቆይታ ነው ማለት ነው። ይሄ ሁሉ በዚህም አይበቃም በሌላ ሪኮርድ ሁሉ አለኝ ይሄው እዚህ ጋር ደውላልኛለች። እሺ ብያታለሁ። ጓደኛዬን አጥቻታለሁ። ጓደኛዬን አጥቻታለሁ። ከታመመች አስራ አምስት ቀን ራሱ አይሞላትም ከስራ ወጥታ ማለት ነው። እና ሪከርድ ራሱ ደውል አታነሳም። እና ሪከርድ ያረኩላት ይሄን ነው ስሟት። በጣም ስልክ ስለሚደወል ይደክመኛል ማውራት